ማለት ነው። እማይረባ ዛሬ ይሄድበታለው እያንዳንሽ እንዳትንጫጭብኝ ማለት ነው። ምክንያቱም የመጣብኝ በልዑሌ፣ በጣም በለሌ ስለሆነ ማለት ነው። ስማ ስማ ስማ ስማ ስማ እነግርሃለሁ። ቆይ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ አልኳቸው። እንደ እኔ እኮ አታቃኝም። ለዛ ነው ስናገር ማለት ነው። አጥረገርግ ስለማታቃኝ ነው። ዛሬ ሄድብሃለሁ፣ አጥረገርግሃለሁ። ወይኔ አማርኛው እራሱ ጠፋብኝ። ሰው ሲናደድ ከሚናገረው ነገር ጠፋ። ቆይ ቆይ ቆይ መጀመሪያ ግን ሄሉዬና ሄሉዬ የእኔ ሁለት ጀግና ጠንካራ ሴቶች አብረው ስላየዋቸው በጣም ደስ ብሎኛል። የኔ ውዶች በርቱ፣ ጠንክሩ። እንደዚህ ዩትዩብን በቲም ስሰሩት በጣም ደስ ይላል ማለት ነው። በጣም ጎበዝ፣ በርቱ የኔ ጀግኖች ማለት ነው። ተለውጣችሁ የተሻለ ቦታ ደርሳችሁ ባያችሁ በጣም ነው ደስ የሚለኝ። ሁለት አንበሳ ሴቶች ማለት ነው። በ2018 እንግዲህ እኛ ሴቶች ከፍ የምንልበት ወንዶችን ደግሞ እ የጠገቡትን ነው ታዲያ ጥሩ ጫ ወንዶች ሰው አክባሪ ቤታቸውን፣ ህይወታቸውን፣ ፍቅረኛቸው ሚስታቸውን የሚያከብሩትን አንነካም ለእህቶቻቸው መከታ የሚሆኑትን አንነካም። ይሄ ግን ይሄ በየቤቱ ያለሽ ሽጥጥጥ ወንድ ግን እንሄድበታለን ማለት ነው። እንግዲህ ዛሬ ያብረል ልንሄድበት ነው። ኮሜንትም እናነባለን። ውድ ቤተሰቦቼ፣ ቪዲዮን አይታችሁታል ብዬ አስባለሁ። ኮሜንትም ጽፋችሁልኛል። ውድ እህቶቼ፣ እኔ ያው ገና አሁን ከስራ ጨርሼ ወደ ውስጥ ገባ ስልክ ስልኬን ከፈት ሳረግ ይሄዱ የቪዲዮ ፊት ለፊት ከች አለልኝ ማለት ነው። ውድ ቤተሰቦቼ፣ እናም ያብ እንግዲህ የስግጥና ጥጉን ዛሬ አሳይቷል አሳይቷል። ኮሜንቶቹን እያየሁ ነበር። ሲግ አንዳንዱ አስፈኛል፣ አንዳንዱ አንወዱኛል። እናንተ ግን ምንድናችሁ? እነ ትክክሎች አቋም የሚባል ነገር የላችሁም። ትናንትና ልኡልን እንደ ሰማይ ስክቡት ነበር የዋላችሁ ዛሬ ደግሞ ሲደበደብ ግልብጥ አላችሁእና ያብ ትክክል ነው። ያብ ነው ትክክል ያደረገው። በፍቅር መሀል ሁለተኛ ሶስተኛ ሰው መግባት የለበትም። ምን ጉድ ናችሁ? ምን ጉድ ናችሁ አቋም የሌላችሁ እንዴ? ኧረ አቋም ይኖራችሁ፣ ቆፍጠን በሉ። ወደ ራሳችሁ ተመለሱ። አቋም ያለው አደጋገፍ ደግፉ። እኛ ለማንኛውም አሁን ያብ ልዑል እንዲታሰርልን እንፈልጋለን። ያብን ጠንበለሌን እንደዚህ ስብርብር አድርጎት እኔ ረ እንደው እንዴት ልበል እንዴት ልበል እንዴት ልበል፣ ኔ የኔ ሸበላ ጠንበለልዬ ልዑልዬ ማለት ነው። ሄሉዬ ወንድምሽ የአንቺ መከታ እንደሆነ ታውቂያለሽ። አሁንም ቢሆን ማለት ነው። ልክ ልታሳዩ ይገባል። ይሄን ሰው ይሄ ማሸነፍ መሸነፍ አይደለም ሰው ስላስደበደብ ነገ ጥፎ ነው ይመጣላል። በዱላ ከሆነ በድብድብ ከሆነ የምታምነው ማለት ነው። ፍቅርህን ግን ለመሰብሰብ ና ፍቅርህን ለማሸነፍ ግን ማድረግ የነበረብህ እስከ ጥግ ድረስ በፍቅር ነበረ ሄዱ መቅረብ የነበረብህ ይሄ እንደውም ለእሷ እልህ ውስጥ ነው የምታስገባት። ገባ እልህ ውስጥ አለቀ እልህ ውስጥ ነው የምታስገባት። ስለዚህ ሄሉ ነገ በአንዳቸው ቻናል ቪዲዮ ሲለቀቅ ቀለበቱን አውልቀሽ እንድሰጩ ነው የምንፈልገው፣ አራት ነጥብ። እኛን ምቶችን፣ ቤተሰቦችን ታከብሪ ተሰሚይልን ቀለበቱን አውልቀሽ ስጪ። ይሄ ነው ትክክለኛውና የሚሆነው ነገር፣ አራት ነጥብ። ምክንያቱም እየሆነ ያለው ነገር ትክክል አይደለም፣ ትክክል አይደለም። በእውነቱ እንደ እኔ እውነቱን ንገሬን ካላችሁኝ፣ በያ ቦታ ቢሆንም አደርገው ማለት ነው ሄሉን እስከ ጥግ ድረስ በፀባይ እለማመጣለሁ ካያችሁ እንዳልገኝ ሰሞን ምንድን ነው እያደረገ ያለው? ልምምጥ ነው የያዘው። ፍቅራችሁን ወደ ራሳችሁ ማድረግ ስትፈልጉ፣ በተለይ ሴትን ልጅ የራሳችሁ ለማድረግ የምትፈልጉ ወንዶች፣ በጢባር በትቢት አይደለም ሴትን ልጅ ለራሳችሁ ማድረግ የምችሉት። ገባህ አንተ። ያስደረደብ ከውን ያክል ልዑልም ነገር ጽፎ ነው ይመጣልሀል በዚህ ከሆነ ማለት ነው ግን ደግሞ ትክክል አይደለም፣ ትክክል አይደለም። እየሰደብከው ነበረ፣ እየንትን እያልከው ነበረ። ለዛ ነው አንተ እንደዚህ እንትን ደጋርግ። እንኳን ሰደበው መሰብሰብ ነው እራሱን መሰብሰብ። በቃ ጥሩ እንዲሆን ማለት ነው። ሄሉ ድርቃት በይቅርታለሽ ነገር አብርጂ፣ ታረቁ። ልዑል እራሱ ዝቶበት አልነበረም። ምንም አላረገው፣ ምንም አላረገው። አታሽቃጡ። ልዑል በጣም እየሰደብከው የምታከው ነበር። ዋጋህን ነው ያገኘው። ወንድ ሴትን ፊት ማንቋሸሽ ያረባክ። እንዳይንቋሸሽ ከፈለገ ጥሩ ሆኖ መቅረብ ነዋ፣ ጥሩ ነገር ይዞ መምጣት። ሄሉ ለልዑል ታስገድለው ነው። ልዑል ምስጊን፣ የኔ ጌታ፣ የኔ ምስኪን፣ ለእናቱ ይኑርላት። ያብ፣ አንተ ባለጌ በጣም አዎ፣ ውዴ፣ ጠብቅ፣ አንተ ሰውዬ፣ ቆይ እስኪ ልጁን አዳምጪው። አታዳምጡም እኮ እውነት ለመናገር እያታግሷት ብዙ ጊዜ ነው ሲያጣጥለው ሲመተው የነበረው። ኦልሬዲ እናት ነው እንዴ አይደል? አሁን ነገ ጥፎ ነው ሲመጣ ልትጠብቃል። ሄሎ ድራማ ከሆነ ግን አለቅሽ። ምን ልታረጊያት ነው ማሬ? አርፈሽ ቪዲዮ ሽኒ፣ ላይክ አርጊ፣ ሳብስክራይብ አርጊ። እየጨመረ ነው የሄሎሻ ሳብስክራይብ። ህዝቤ ፍቅር ሳይሆን ጸብ ነው የሚወድለት። ሰባት ሺ ገብታለች፣ በቅርብ ሁለት መቶ ሺ። ማንም አይሰማም ሄሊን በፍቅር መካከል መግባት ዋጋ ያስከፍላሉ። እግዚአብሔር ይማረ። ታረቁ፣ መታረቅ አለባችሁ። ያብ እርጋታው ይገርማል፣ እርጋታው እንግዲህ ያገር አጥፊ ሲባል አልሰማችሁም እናንተ ደግሞ። እዚህ ሲጀመር በሰው ሕይወት ውስጥ ማግባት አልነበረበትም። የሰው ሕይወት ውስጥ የሚገባ ሰው ሁሉ እንደዚህ ዋጋ መሰጠት አለበት። ይዚ አንቺ ደግሞ የጅል ኮሜንት ደግ አረገው። ሰው ዋሽቶ ያስታርቃል እንጂ እሱ በሰው ፍቅር ገብቶ ይበጠብጣል። አረ እንጀት ሽበጥበጥ ምን አርጎ ነው እሱ የበጠበጠው? ፊት ለፊት የታየውን ነው፣ አገር ያወቀው ፀሐይ የሞቀውን ነው። ሄዱ ብትጎዳ ደግሞ ነገ ኝኝኝ ትላላችሁ። ምንደው ማትረቡ? በሰው ህይወት ጣልቃ መግባቱ ዋጋ ያስከፍላሉ። ላአንስቶቷል ሁለተኛ እጅ አንስቶበታል፣ ያብ ታግሶታል። አሁንም ሉላላ ሽር ጠብቁ፣ ደግሞ ነገ እንደ በሶ ባይለው ሰው ይዳን ብቻ ልውል ጠብቁ ዝም ብላችሁ። ነገ ደግሞ መታቸው ያንን መታኝኝ እንዳትሉ፣ በቃ ምንም አታመጡም። ነገ ደግሞ ይወቅጠዋል እንደ በሶ እሱን አለቀ ቀለበት አውልቅ የምትሉ ሰዎች አታውልቅምታለ ታረቁ። አንቺ ተንከሲስ እኔ ወደ ቆሰደን ይህ ሰው ማለት ነው። ጉዶች እንጂ ማለት ነው። እየሳቅሁ ነበር። ደግሞ ማለት ነው ፊት ነሽ ታወልቃለች ብለህ ናት ታወልቃለህ ምን አላትም፣ ምን አገባኝ አንቺ ብለሽ ነው። ማን ደግሞ አሸንፍና ያለን ታያለሽ፣ ነገ ታወልቃለች። እንደውም በእራስዎች አላለውም አውልቃ የምትሰጥው የቀጠለ ንግግር እያብሔሩን ይወዳት አለ እና ምን ይጠበስ ታዲያ። እና ቢወዳት ታዲያ እንደዚህ ነው የሚወድ ሰው እንደዚህ ነው የሚያደርገው? አይሄዱሻ ሰው በሚስቱና በርስቱ አይደራደርም። ፎክሮ ነበር አደረገው። ግን እኮ ድቁል የወንድምነትን ቢያደርግም ያብ ጋር ሄዶ የሚሰማው የማየው ምንድን ነው ብሎ እሱኑ ቢያወራው ቢያወራው መልካም ነበረ። ግን ሄዱ ያብ መቼም አይተውሽም። ጥላችሁ ራሱ የፍቅር ነው በጣም ነው ምርባችሁ በቃ በእናትሽ በቃ አይበቃቀሩ። አንቺ እኮ ሴት ነሽ ጥበብ የሰጠሽ እነሱ እኮ ልክ ነው ያለችው። በቃ ከዚህ የባሰ ሳይመጣ ነገር አብርጅ፣ እነሱን አስታርቀሽ አንቺም በሰላም ሰላም ፍጠሪ። በቃ የቀታ ተላለፉት አይደል? እንዲህ በቀላሉ አሁን ልውልዬ የችን የፈሰሰሽ ደምህን ሳመልስ ከታረቅ እንደሆነ ወንድሜ ብዬ ያልጠራም ነግር ያለው አዎ እንዴ መልስ መልስ፣ ደመላሽ ይባላል እኮ እስከ ስሙ ወንድም ደመላሽ ይባላል። እሱ ቀድሞ ሄለ ነገ። አሁን እቺ የተሰባበረች እችን በግም ምንም ምንም እናርድና ቀልጥማንም፣ እቺ መረቋን ምናም ጥጥት ታደረግባታለ። ከዛ ስትድን ይውል እሱ ፈልግ ያስፈልጌ ፈልግ አስፈልገ። አንተም እንደበሶት ትለውሰዋለ ወይ ደግሞ ተሰባብረዋለ አጥንቱን ብድርን ሳመልስ በፍጹም እርቅ የሚባል ነገር የለም። ነግሬሃለሁ ነግሬሃለሁ። ለማንኛውም ማለት ቪዲዮ እንዳይረዝምባቸው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን ሰብስክራይብ አድርጉ ውዶች። እኔ ልጠፋም እችላለሁ። አይታወቅም። የፈጣሪ ስራ ነው። ከመጣው የምትሰየው። በዚህ አጋጣሚ እኔ መጥፋት የሚያስደስታችሁ ካላችሁ ደስ ይበላችሁ። ልጠፋ እችላለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።